አሁን ጊፍተር ስለመጣ ነው የመጣ ነው። አንድ ነገር ነው። ፊትሽን ለማየት አይደለም ቂጥሽን ለማየት ነው። እና በሶስት ሺህ ቅጣት አንድ አንድ ጌም ንጭ ምንድነው ምንድነው ነው ምን ምንም? ቂጥሽን ለማየት ነው የመጣ ነው። ከይቅርታ አገር ስልሽ ይባላል እና አንዴ አንዴ በሦስት ሺህ አንዴ የፈጠነ ታብ፣ እንድጨፍር ከፈለጋችሁ እንዳሸንፈ ጋይስ። አንዴ አንዴ ነገር አይቻልም፣ ለዛ ነው ታብታብ፣ የምር አርጉ ጋይስ። ካሸነፈኝ እኔ የማይቻል ነገር የለም። ኃይሌ ይቻላል ብሏል። ቆንጆ ነገር አይተን እንወጣለን። አንዴ አንዴ አንዴ ታፕታፕ አድርጉ። በደንብ በደንብ በደንብ ሱሌማን ቴንኪው። ታፕታፕ ጋይስ፣ ታፕታፓችሁ ራሱ ለውጥ አለው። አምስት መቶ ሰው ታፕታፕ ቢያደርግ አንድ ሺህ አምስት መቶ ይመጣል። አምስት መቶ ሰው አንዴ ታፕታፑን እዚህ ጋር ሁለት መቶ ሺህ እናስገቡ። የፈጠነ የፈጠነ ቂጥ አይተን እንወጣለን። ኢማን ቴንኪው። ፉርቃን ቴንኪው። ሜምበር ያልሆናችሁ ሜምበርሺፓችሁን አሳድሱ። ሜምበር ያልሆናችሁ ሜምበርሺፓችሁን አሳድሱ። በጣም ጥሩ ታፕታፕ አደራረጋችሁ። በጣም ደስ ደስ ደስ ደስ ደስ የሚል ታ እንደዚህም አይቻል አቅም አሁን እኔ ላይ ላይ ቆየ እንደዚህ ካየው ራሱ ቆይቷል። እና በጣም አሪፍ ነው። አንድ ሺህ ምናምን ይግባ። የመጀመሪያ ቅጣትሽ የሚሆነው እያየንሽ ፓንትሽን ታወልቂና ጭንቅላትሽ ላይ ታደርጊያለሽ። ሁለተኛ ቅጣትሽ የሚሆነው ደግሞ ዞረሽ ተወርክ ታደርጊያለሽ

አንድ ሰው ስጋቅብ ንኪ ስጋቅብ አረመን ሆ ሲጡኝ አረታው ስጋቅብ ምንድነው የተባለፈው ማኒገንድ ገኑት ገይስ ስንት ሰው ቀረሽ? ታፕታፕ ለምን አንድ ሺህ አልገባም? ገይስ ሁለት መቶ ሰው ብቻ ነው ታፕታፕ ያደረገው እኮ ሁለት መቶ ሰው ብቻ። ከዚህ ሁሉ ሰው ሁለት መቶ ሰው ሁለት መቶ ቡትን ላይ ቆይ፣ ደብሉ ይምጣ። ቡትን ላይ ቡትን ላይ ቆይ ደብሉኝ፣ አበባ አትስጡኝ አሁን እሺ፣ አበባ ለሌላ ቀን መሙያ ለሌላ ቀን ትሞሉታላችሁ። አበባ ምንም አይመጣም። ቆይ ሶስት ሺህ እንግባና አንዴ የመጀመሪያ ሶስት ሺህ ብንገባ እኮ አሁን አሁን ኤኒ ጊፍት ኮፍያ ካላችሁ ኮፍያ፣ መኒገን ካላችሁ መኒገን፣ እንደምንም ሶስት ሺህ የሚያስገባን ነገር። አርባ ሁለት ሰከንድ ይቀራል። ቆንጆ ቂጥ አይተን እንውጣ አንዴ። ኮፓንቶንም በቀይር ችግር የለውም

አንድ አንድ ኮፍያ ፑሽ አርጉ። አንድ ኮፍያ አንድ ኮፍያ አስቡት። ው- ይሄ ሁሉ ለፍተን አሁን ላናይ ነው። እሺ ታፕታፕ አርጉ። ታውት ሼር ኮፍ ታፕታፕ አርጉ። ግላቭ ያለው ሰው አለ? ግላቭ ግላቭ ያለው ሰው ታፕታፕ አድርጉ እስቲ አያስከፍልም እኮ። ጠዋት ጥሬ ሥጋ ስትበይ ነበር አሉ። አዎ እሺ፣ ጋይስ ታፕታፕ አድርጉ። አሁን እኮ ተጨማሪ ታፕ ሦስት መቶ ሰው ተጨማሪ ታፕታፕ ቢያደርግ እንሞላለን። ጊፍት ባይሰጠ እራሱ ሦስት መቶ ሰው ሦስት መቶ ሰው ታፕታፕ አድርጉ። ሦስት መቶ ሰው አዲሽናል ሦስት መቶ ሰው ዘጠኝ መቶ ሆኖ የቀረው ሶስት መቶ ሰው፣ ሶስት መቶ ሰው በዚህ ሰከንድ ውስጥ ሌሎቻችሁ፣ ደግሞ ኮፍያ መስጠት ምትችብ አግዙን። ሶስት መቶ ሰው ተጨማሪ ሶስት መቶ ሰው፣ ሶስት መቶ ሰው፣ ሶስት መቶ ሰው። ኮፍያ መስጠት ምትችብ ስጡን። ኮፍያ ሁለት ኮፍያ እንዲያግዝ ይ ወጋዋችሁ። በስማም አይደርስም። በቃ አመለጠም ማለት ነው። ቂጥ ሳነ በስማም፣ ጭራሽ ልንሸነፍ ነው። ይችላል ይችላል ይችላል ይችላል። አመስግኑልኝ ጋይስ፣ አቤት መጣ አይደለ? ጊፍተሪ ዘመተ ሙተ ማለት ነው። ቴንኪዩ ኔ ማር፣ ቴንኪዩ ቴንኪዩ፣ ኔ ፍቅር፣ ቴንኪዩ ቴንኪዩ፣ ጨፍሪልና ያራዳልሽ። ሂዱበት ጋይስ ሂዱበት፣ ሂዱበት። እኔ ካሸነፍኩት ብቻ ነው እሱን ቀጥቼ ነው የምጨፍርላችሁ። ይሄው ቃል ነው ቃል ነው፣ እግዚአብሔር ነው። ሂዱበት፣ ሂዱበት፣ ሂዱበት። አረ ለማን ሼር እናድርግ? ለማን ሼር እናድርግ? አራት መቶአችሁ ለምን ታፕታፕ አታደርጉም? አራት መቶ ሰው ይሁን ችግር የለውም እኮ አንድ አስር ሰከንድ፣ አርባ አምስት ሰከንድ አለ፣ አርባ አራት ሰከንድ አለ፣ አርባ ሰከንድ ቢያንስ አርባ ሰከንድ። እቺን አርባ ሰከንድ ብቻ ታፕታፕ አርጉት ስክሪኑን፣ አርባውን ሰከንድ እቺን አርባ ሰከንድ ግድ የላችሁም። አንድ ሹ ለመቶ እንምጣ ከዛን ደግሞ ልክ ደግሞ ታፕታፕ ያደርጋችሁ ደግሞ ሼር ኮፒ ሊንክ አድርጉት። ሼሩን አምስት ሺህ ያስገቡት እስቲ፣ ሀምሳ ሰው መቶ መቶ ጊዜ ያርግ። ሀምሳ ሰው ሀምሳ ሰው አሁን ማማ ዳርኮ እንትን ዳርኮ ላለ ድራኮ ዲቲ ጆሲ ሼር የምታረጉት ሌላ ሀበሻ አሁን ጀመረ። ማሜ እናንተ ደግሞ ሀምሳ ሀምሳ ጊዜ አርጉ። ቴንክ ዩ ቤቲ፣ ደብል ሲመጣ ወንድ ልጅ አይስምም። ሁለተኛው ቅጣት፣ ሁሉም ቶሎ ቶሎ ተናገሪ፣ ቅጣት። ቀስበል ቀስበል ቀስበል ሶስቱ አንዳንድ አበባ ቆሚት ላርጋት ይችልች ፕሌን ቴንክዩ ሌላ ሶስት ሰው ሌላ ሁለት ሰው ሌላ ሁለት ሰው አንድ ሰው ኪንግ አሌክስ ቴንክዩ አንድ ሰው ሌላ ዮንቢ ቴንክዩ አረ ታብታፓ አርጉ ታቡ ግድ የላችሁ። ቆይ የሰማው አደለም ደብል ይለፍ ደብል ጋይስ 58 ሰከንድ አለን። ዮንቢን 58 ሰከንድ እስ እስ አንድ ሰው መን ይገን እንደምንም እንደምንም ወይ ኮፍያ አምስት ኮፍያ ቴንኪዩ፣ የኔ ቆንጆ የኔ እናት ቤትዬ፣ ቴንኪዩ ቴንኪዩ እናቴ ቴንኪዩ። አንድ እንደምንም ድገም ይበናትሽ አንድ ጨከን አድርገሽ ቤት ግባ፣ የስ ቂጥ ልናየ። ቴንኪዩ፣ የኔ እናት፣ ጋይስ ቤትዬ አመስግኑልኝ፣ ቤትዬ፣ የኔ ቆንጆ፣ ቴንኪዩ፣ አመሰግንሻለሁ ሺ ምንድን ነው እሷ ጋር ደብል ሞልቶላታል እንዴ? አዎ ቤቲ፣ እንዴ? አዎ ቤቲ፣ ቤቲ፣ ቤቲ ምላደርግ ነበረ። እሺ የመጀመሪያ ቅጣትሽ አራት ቃሪያ ትበላለች። በጌታ በኢየሱስ ክርስቶስ